ስለ ልጄ አሟሟት ጉዳይ ድምፃዊ አንዷለም ጎሳን ብንጠይቀው ደስ ይለኛል። የቀነኒ አዱኛ አባቴና አባቷ አቶ አዱኛ ዋቆ ልጃቸው መልካም ባህሪ እንደነበራት ገልጾ፣ እኛ ምንም አንፈልግም የምንፈልገው ፖሊስ ፊትን እንዲያሰፍን ብቻ ነው ብለዋል። ሞዴልና የማስታወቂያ ባለሙያ የሆነችው ቀነኒ ከምትኖርበት አፓርታማ አምስተኛ ፎቅ ላይ ወድቃ ህይወቷ ማለፉን ፖሊስ መግለጹ ይታወቃል። ባረር ነዋሪ የሆኑት የአባቷ ልጃቸውን ህልፈት እንዴት እንደሰሙ ስናገሩ ስልክ ደውሎ ከፎቅ ላይ መውደቋን ነገሩኝ። ሴት ልጅ ከፎቅ ላይ ልትወድቅ አትችልም። በተለይም ጨዋ የሆነች ለለውጥ የምትለፋ ራሷንና ቤተሰቧን ለመቀየር የምትጥር ነበረች ብለዋል። ጨምረውም ስለ ነገ የምታስብ ነበረች። ስለዚህም እንደዚህ አይነት ነገር አታደርግም ሌላ ሰው ካልጣላትና ካልገፋፋት በስተቀር እሷ ይህን ልታደርግ አትችልም ስሉ ገልጿል። አቶ አዱኛ በመግለጫቸው ልጃቸው ግልጽ ሴት እንደነበረችም አስረድተዋል። ማለት የምትፈልገውን የምትናገር ምንም የምትደብቀው ነገር የሌላት ናት ያሉት አባትየው ትላንት በቅድስተ ስላሴ ካቴድራል በተከናወነው የቀብር ስነ ስርዓቷ ላይ ለመገኘት ችሎ ነበር። ፖሊስ እስካሁን ስለ ልጃቸው ጉዳይ ጠርቶ እንዳላነጋገራቸው የጠቀሱት አቶ አዱኛ እሳቸው ግን ድምፃዊ አንዷለም ጎሳን አግኝቶ በወቅቱ ስለተፈጠረው ጉዳይ ማነጋገር እንደሚፈልጉ ረድቷል። ሌላው በበርካቶች መነጋገሪያ የሆነው ጉዳይ በቀነኒና በአንዱ ዓለም መካከል ያለው ግንኙነት የሚመለከት ነው። የድምፃዊ ማናጀር ሌሊሳ አንድሪስ ቀለበት ማሰራቸውንና በቅርቡም ጋብቻቸውን ለመፈጸም ማሰባቸውን መግለጹ ይታወሳል። የአዲስ አበባ ፖሊስ ባወጣው መግለጫ ደግሞ ቀነኔን የድምፃዊ አንዱ ዓለም ምስት በሚል መግለጹም አይዘነጋም። አባቱ አቶ አዱኛ ግን የሚሉት ሌላ ነው። እኔ እስከማውቀው ድረስ አንዱ ዓለምና ቀነኔ ጥሩ ግንኙነት አላቸው ያሉት አባቷ ወደ ሁለት ዓመት ለሚሆን ጊዜ አብሮ መቆየታቸውን ገልጿል። በዚህ ጊዜ ውስጥ ግን በእጮኝነት ማሳለፋቸውን እንደሚያውቁ አስረድቷል። ስናገሩም ቀለበት አስሯል የሚባለው እኔ አላውቅም፣ እኛ ጋር እስካልመጡ ድረስም ቢያስሩም ተቀባይነት አንሰጠውም። ምክንያቱም እኛ ጋር ሽማግሌ አልተላከለንም ብለዋል። ጨዋ መሆኗን ጠቅሶም ለቤተሰቦቿ እና ለዘመዶቿ ክብር ያላት ልጅ እንደነበረች ጨምረው መግለጻቸውን ቢቢሲ በአፋን ኦሮሞ ካቀረበው ዘገባ ተመልክተናል። አንዷለም ጎሳና የቀነኒ ጉዳይ ዙሪያ አባትዮ ያሉበትን መንገድ ነው። ምክንያቱም ልጃቸው ቤተሰቦቿን እንደምታከብርና ከምንጊዜውም በላይ ደግሞ ለነሱ ሙሀች እንደሆነች ጨምረም ነው። ታዲያስ እንዴት ነው ቤተሰቦቿን ሳታስፈቅድ፣ ለቤተሰቦቿ ክብር ሳታሳይ፣ ያለ ቤተሰቦቿ ሽምግልና ቀለበት ልታሰር ትችላለች? በማለትም ነው አባትየው አጥብቆ የጠየቁት። ታዲያስ ግማሹ በጣም እንደሚዋደዱ ይናገራሉ። በሌላ በኩል ደግሞ የሌላው ቡድን እንደማይዋደዱና ሁሌ ገብቶ ይደበድባታል ስልም ሀሳባቸውን የሚገልጹም አልጠፉም። ታዲያ ቀነኒ እውነት ራሷን አጥፍታ ይሁን ወይስ በሰው እጅ የሚለው ነገር ነው ፌዴራል ፖሊስ ማጣራት ላይ ያለው እስካሁን ድረስ ውሳኔ አልተሰጠም አልተሰጠም። ትላንትና በቀብሯ ላይ አንዷለም ጎሳ በፖሊሶች ታጅቦ መገኘቱ የማይዘነጋ ሀቅ ነው። አንዷለምም እምባ ስተናነቀው እንደነበረ በቦታው የወጡት መረጃዎች ያሳያሉ። ለመፍረድ ከመቸኮል እውነታው እስኪወጣ ሁሉም በትዕግስት ብጠባበቅ የተሻለ ይሆናል። አባትዮም የልጃቸውን አሟሟት አድርገው ጠይቋል። ምን ሆና ይሁን በማለትም ነው፣ በተለይ በዚህ ዙሪያ ነው አንዷለምን ለማነጋገር የፈለጉት። እውነት እየተባለ ያለው ወይስ ውሸት? በማለትም በርካቶች ሀሳባቸውን የገለጹ ናቸው። እውነት ቀለበት አስረዋል ወይስ አላሰሩም? እውነት በራሷ ነው ወይስ በሰዎች እጅ የሞተችው የሚለው የበርካቶች ጥያቄ እንደሆነ የጀመርም ነው። አንዷለም ጎሳ በአሁኑ ሰዓት በኦሮሞ አርቲስት በጣም በሚገርም ሁኔታ ወደ ፈርቀዳጅነት ከመጡት ወጣት ድምፃውያኖች መካከል አንዱ ነው። ባልቤም ደረጃ በትራክ በኤምፒ ትሪ የሚለቃቸው ሙዚቃዎችም በሚሊዮኖች እየተደመጡለት እንደሆነና እንደ ጉድ ተወዳጅነት ያተረፈ ሌላ ድንቅ ድምፃዊ እንደሆነ ጀምርም ነው። በቅርበት የሚያውቁትም ትህትና እንዳለው ይናገራሉ። በቅርቡ እንኳን አርቲስት ጫላ ቡልቱሜና በእሱ በጥበቃ በጋርድ መካከል እዚሁ በሚዘፍንበት ሆቴል ላይ ከጋርዱ ጋር ጫላ ቡልቱሜ በመጋጨቱ ሽጉጥ ስመዝ ጋርዱን ለማትረፍ ስል በመሀል ገብቶ እግሩ ላይ መመታቱም የማይዘነጋ ነው። አንዷለም ጎሳም ለሰው ሟች እንደሆነ ጀምርም ነው። ግን እስካሁን ድረስ ግን የቀነኒ አሟሟት ዙሪያ የወጡት መረጃዎች እና በግልጽ የተጨበጠ እውነታ እንደሌለ ጭምርም በአደባባይ በርካቶች ሀሳባቸውን የገለጹ ናቸው። በምን ምክንያት እንደ ሞተች በርካቶች ለማወቅ እየተቻኮሉ ነው። ፊቲ ይላሉ። ምን አሟሟት እንደሆነ ጭምር በሰው ሙጅ ሞታ አይሆን፣ በምን ምክንያት ይሆን በማለት በርካቶቹ እየጠየቁ ናቸው። ቀነኒ አዱኛ በጣም ረጋ ያለችና የሰከነች በሞዴሊንግ ስራዋ ደግሞ በጣም በሚገርም ሁኔታ ከፍተኛ ለውጥ ስታመጣ የነበረች በኦሮሞ ህዝብ ዘንድ ከፍተኛ ተጽዕኖ እያሳደረች ካሉት የኦሮሞ ተወላጅ ሞዴሎች መካከል ድንቅ ኢትዮጵያዊት እንደሆነች ጭምርም በርካቶች ስገልጹም ተስተውሏል። ታዲያ ቀነኒ አዱኛ ለምን ተስፋ ለመቁረጥ ምን ያበቃታል? ወንዴክስ ስቱዲዮ ከመሞቷ በፊት አንድ ቀን በፊት ፎቶ ሳነሳት ነበር ብሏል። በጣም ደስተኝነትና ለልጅ ለልደቷ ከምንጊዜውም በላይ ዝግጅት ላይ እንደነበረች ጭምርም ነው ይሄ የገለጸው። ታዲያ ቪዲዮ አስደግፌ ላመጣላችሁ እችላለሁ ማለቱም አይዘነጋም። ታዲያ ምንገት ማትሆን ይቺ ምስኪን ይቺ መልከ መልካም ገና በለጋ ድኗ እንዲህ የምትጠቀጠፈው በማለት መቀጠፏ በርካቶችን እንዳሳዘነ ጭምር ሚኒስትሩም የአደባባይ ሁኔታዎችን በማስመልከትም አስደግፈንና አረጋግጠን እስካሁን ድረስ አባትዮ ፊቲ እንደሚጠይቁ በዛው በቅድስት ስላሴ ካቴድራል ቤተ ክርስቲያን በመገኘትም ስለ አሟሟቷ ስለ ልጃቸው ፊቲ እንደጠየቁ ጭምርም ነው። ታዲያስ አሁን እስካሁን ድረስ አንዷለም ፍርድ ቤት ቀርበዋል። ለ14 ቀን አሁንም ቀጠሮ ተሰጥቷል። ፍርድ ቤቱ በቂ የህክምና ማስረጃ አግኝቶ እስኪያረጋግጥ ድረስ ያለውን ነገር በጥንቃቄ አጥኖ ፍርድ ቤቱ ውሳኔ ወይም ብይን እንደሚሰጥ ጀምረም ነው። የአንዱ ዓለም ጠበቆችም ከእስር ወጥቶ ጉዳዩን እንዲከታተል ተደርጎ ነበር፣ ግን አይቻልም ተብሎ ፍርድ ቤቱ እዛው እስር ቤት ወይም ማረሚያ ቤት ሆኖ እንዲከታተል በማለት ውሳኔ ወይም ብይን እንዳስተላለፈ ጀምረም ለ14 ቀን አሁንም። ከዚህ በኋላ አንዱ ዓለም 14 ቀን ሙሉ እስር ቤት እንደሚቆይና ጉዳዩ እስከሚወሰን ድረስ ጉዳዩን በደንብ ምርመራ እንደሚያስፈልግ ጀምረም ነው ፍርድ ቤቱ የወሰነው። የወጡት መረጃዎችም አጠቃላይ አንድ በማስመልከት የቀነኒ አዱኛ ህይወት እንዴት በምን ምክንያት እንዳለፈ ማጣራት ላይ እንዳለ ጭምርም ነው እውነታው። እስኮታ ሁሉም በትግስት ነው መጠባበቅ ያለበት በማለትም ነው። ኢገሌ ገሌ ላይ ብሎ ጣት ከመቅሰርም ነገሮችን ቆም ብሎ ማጥንና ማየት ያስፈልጋል። እውነት አንዷለም እጁ አለበት ወይስ የለበትም? በምን ምክንያት ሞተች? ራሷን አጠፋችሁ ወይስ በሰው እጅ ሞተች የምለው ነገር የመንቀሳዊ ጉዳይ ነው በማለት ፍርድ ቤቱ ማጣራት ላይ እንደሚገኝ ጭምርም የአደባባይ ኖቶች ና መረጃዎች ናቸው። የቀነኒ አዱኛ ያልታሰበ ህልፈት በርካቶችን እንዳሳዘነ ና እንዳስደነገጠ ጭምርም የወቶት የአደባባይ መረጃዎችን በማስመልከትም ነው መረጃ አስደግፈን የአባትዮ ተማጽኖን በማስመልከት ነው ለእናንተ የዘንላቸው መጣ ነው። እንዲያጫሉ ተዳፍነው እንዳይቀርብ ማለትም ትላንትና ማስተላለፋቸውም አይዘነጋም። አጠቃላይ ያን በማስመልከት ነው ለእናንተ የዘንላቸው መጣ ነው። ቀነኒ አዱኛ ውብ ና ተወዳጅ በዝብዘን ከፍተኛ አድናቆትና አክብሮትን ያገኘች ድንቅ ሞዴል ነበረች። ግን አሟሟቷ በርካቶችን እንዳስደነገጠ ና እንዳሳዘነ ጭምርም ያደባበኖታዎችና መረጃዎችን በማስመልከትም አስደግፈን ነው ለእናንተ የዘንላቸው መጣ ነው። የቀነኒ አዱኛ ጉዳይ ዙሪያ እስካሁን ድረስ ፍርድ ቤቱ የሰጠ ብይን ይገለ ያለበት ነገር የለም። እስካሁን ድረስ ሁሉም በጥንቃቄ እየተከታተሉና ምርምር እያደረጉ እንደሚገኙ ጭምርም የወጡት መረጃዎችና እውነታዎችን በማስመልከትም መሬት ላለ እውነታዎችን በማስመልከትም ነው ለእናንተ የተንላቸው መጣነው እስካሁን ድረስ የተገኘ መረጃን እስካሁን ድረስ ፍርድ ቤቱ ከጤና ባለሙያዎች ወይም ከህክምና ባለሙያዎችም አሰባስቦ በቅርቡ ይፋ እንደሚያደርግ ጨምረም በርካቶችም ጥያቄያቸውንም ተጽዕኖ እየፈጠሩ እንደሚገኙ ጨምርም ነው የወጡት መረጃዎችና ሁኔታዎችን በማስመልከትም ለእናንተ የትንላቸው መጣ ነው። እስካሁን ድረስ አብሬያቸው ቆዩት ሚኪ ነኝ። ከሚኪ ታቦር ኢንፎ ነው ይህ አጠቃላይ። በዚህ ቻናል እንግዲህ አዲሱ ቻናላችን ነው። ሁሉንም መረጃ ሁሉን አቀፍ መረጃ ነው በዚሁ ቻናል የምናስተላልፈው። እናንተ ሰብስክራይብ በማድረግ መከታተል ያለባቸው ይህ ትክክለኛ ቻናል ላይ ነው። ሚኪ ታቦር ኢንፎ ማለት ይህ ዋና መረጃ የምናስተላልፍበት አጠቃላይ ሙሉ መረጃን ይዘን የምንመጣበት ቻናል ስለሆነ ሳብስክራይብ በማድረግ ቤተሰብ ሆኑ። ይህንን ቪዲዮ ላይክ ሼርና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። እስኪ የቀነኒ አሟማት ዙሪያ አዳዲስ መረጃዎች ሲወጡም ለእናንተ የምናቀርብላችሁ ይሆናል። እስከዛው በያላችሁበት አለም ክፍል በአዳዲስ መረጃ እስከምንገናኝ ድረስ ሰላም ያቆያችሁ።